አርጋችሁ በውስጥ ትጨርሳላችሁ። ስትጨርሱ መታችሁ ነግራችሁን ወራት የሚፍጅባችሁ አመት የሚፍጅባችሁ የሰርጋችሁ ሁለት ሚስት ነው የማገባው። ሀቢባ፣ ይህ ትስማማለች? ሁለት ሚስት ማገባ ማለት የሁለት ቤት ነው። ሁለት ሚስት ነው ቤት መሆን እፈልጋለሁ። አላገባህም ግን ሁለተኛ ሚስት የማግባት ፕላን አለ። እንደዛ ፍላጎት አለኝ ወደፊት ወደፊት። ሁለተኛ ሚስት የማግባት ሀሳብ አለው። አቅም ካለው አራት አግባ፣ ችግር የለም። አቅም ካለው አይ በኋላ አግብቼ ከምደረግ፣ ማለት በነገርሽ ላይ እንዲያገባ መፈቅድለት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 አቅሙ ካለክ አይ፣ አራት አልፈልግም። በቃ ሁለት ነው የሚፈልገው፣ ሁለት ነው አሁን። አይማ ሁለተኛ ስታገባ፣ ይኸውልህ አሁን የምጠይቅህ ነገር አሁን ከአሁኑ ንገረኝ። አሁንም ሁለተኛ ስታገባ፣ ያገባ አግብታ የነበረ ልጆች ያሏት እንድታገባ ነው የምፈልገው እንጂ ዝም ብለህ ያ ገረድ አገረድ ሳቢ እንድትሆን አልፈልግም። ልጅ አገረድ አግብቶ ለማያነቃው። አዎ፣ አዎ አይ ልጃገር አላገባም፣ ችግር ግን ያው ዞሮ ዞሮ ግዴታ ልጅ እንዲኖራት ምናምን፣ ግዴታ ልጅ ይኑራት ምናምን አይደለም። ልጅ ግን ዝም ብለህ ቆንጆ ሴት ለማሳደር ሳይሆን ሁለተኛ ሴት እንታገባ ወይም ማሰማኛ አድርጎ ማለት ሁለተኛ ሴት እንድታገባ እፈቅድልሃለሁ፣ ችግር የለውም። እኔ ራሴ እድርሃለሁ፣ ቆንጆ ሴት አዎ ችግር የለውም። ፍላጎትን አስተንትን እልሃለሁ፣ ግን ምንድን ነው ዝም ብሎ ቆንጆን ሴት ስለፈለግካ ሳይሆን፣ ኢማን ያላት ከዚህ በፊት ያገባች ልጆች ያሏት ባይኖራትም። ኦፍ በእርግጥ ልክ ነህ። እንደዛ እንዲሆን ነው እኔ የምፈቅድልህ። በጣም አርቀሽ ታስቢያለሽ፣ በጣም ታገናዝቢያለሽ። ጎበዝ ነሽ፣ እውነት በጣም እድለኛ ነሽ። ከዚህ አይነት ወርቅ እውነት ሴት በማግኘት አርቃ የምታስብ እንደ ወጠጤ ሴት የማትቀና አየህ፣ ማግባትን ከፈለግ ችግር የለውም ግን፣ አግብታ የፈታች ልጆች ያሏት፣ ልጆችን ባይኖሯት አትሊስት አግብታ የፈታች እንደ ማገዝ ነው፣ ያቺን ሴት እንደ መርዳት ነው ብላ ነው የምታስበው። በጣም በጣም ትለያለሽ። እና እንትን ፎሎ ተዳር አድርጋችሁ በውስጥ ትጨርሳላችሁ። ስትጨርሱ መታችሁ ነግራችሁን።